አሰላም አለይኩም ወረሐመቱላህ። ሰላት ውስጥ የሚከሰት ስህተት አንዳንድ ሰዎች ዘንድ ይከሰታል። ብዙ አይደሉም አልሐምዱሊላህ። ነገር ግን ጥንቃቄ አድርገን እኛም ያ ስህተት እንዳይከሰትበትና፣ ሰላታችን ውድቅ እንዳይሆንብን፣ ሰላታችን ፉርሽ እንዳይሆንብን፣ ሰላታችን ተቀባይነት እንዳያጣ መጠንቀቅ ያለብን ስህተት ነው። ይሄ ምንድን ነው? ልብ ብላችሁ ተከታተሉኝ። እንዴት እንደሆነ ላሳያችሁ። በሁለቱ ሱጁዶች መካከል አላሁ አክበር አ አላሁ አክበር አላሁ አክበር። አያችሁ እንዴት በፍጥነት ወደ ሁለተኛው ሱጁድ እንደተመለ፣ አላሁ አክበር ወዲያው እዚህ ጋር ያለ ሩኩን አለ። ይህም ሩኩን ምንድን ነው? በሁለቱ ስጁዶች መካከል መቀመጥ፣ ከዚያም በኋላ ቢያንስ አንድ ጊዜ ረቢ ግፊር ሊ ማለት ከነቢ ስለ ስለም በተላለፈ ለምሳሌ ሁለት ጊዜ የሚል አለ። ለማንኛውም ሱናው ሶስት ጊዜ ካደረግነው ከዛ በላይም ካደረግነው አሪፍ ነው። ነገር ግን ቢያንስ ተቀምጠን ልብበሉ አላሁ አክበር አላሁ አክበር፣ ረቢ ግፊር ሊ ብዬ ከዛ መመለስ አለብኝ። ቢያንስ አንድ ጊዜ ከቻልኩኝ ሁለቴ፣ ሶስቴ፣ አራቴ፣ አምስቴ የቻልኩትን ያህል መደጋገም፣ ወይ ደግሞ ረቢ ግፊር ሊ ወርሐምኒ ወአፊኒ ኢላ አኺሪ ይሄንን ማለት ለምን ጡማእኒና፣ የሰላት አርካን ከሆኑት አንዱ ሌላው ጡማእኒና ነው። ተረጋግቶ መስገድ ነው። ይህንንም አሟላው አረጋገጥኩ ማለት ነው። ስለዚህ ወንድሞቼና እህቶቼ፣ ወንድሞቼና እህቶቼ ይህንን ሩኩን ማሟላታችንን እናረጋግጥ ማለትም፣ በሁለቱ ስጁዶች አላሁ አክበር ብዬ ቀና ካልኩ በኋላ ተረጋግቼ ረቢግፊር ሊ ማለት እስክችል መቀመጥ አለብኝ። ከዛ በኋላ ወደ ስጁድ ከተመለስኩ ይቻላል። ነገር ግን ሁለቴ ካደረግኩ፣ ሶስቴ ካልኩኝ፣ ከዛ በላይ ካልኩኝ አሪፍ ነው። ሰላቴም ጡማኒና ይሰጣል፣ ሰላቴን ያሳምርልኛል። አላህ ዘንድ ሱብሃነሁ ተዓላ የሰላቴ ደረጃ ከፍ እንዲል አጅሬ የበዛ እንዲሆን ይጠቅመኛል። ስለዚህ አንቻኮል አሟልተን እንስገድ፣ አስተካክለን እንስገድ። አላህ ሱብሃነሁ ተዓላ እኔንም እናንተን ወንድሞችን እናንተን እህቶችን ሰላታችንን አላህ ስብሐነ ወተዓላ በሚወደው ነቢ ሰለላሁ ዓለይሂ ወሰለም ባስተማሩንና ባሳዩን መሰረት የምንሰግድ ያድርገን። ያ ረበል ዓለሚን፣ ያ ሐዩ ያ ቀዩም፣ ያ ዘልጀላሊ ወልኢክራም። ሼር አድርጉ፣ ለሌሎች አዳርሱ። እናስተካክል ሰላታችንን። የሌሎችም ወንድም እህቶቻችን ሰላት የተስተካከለ እንዲሆን እኛም የበኩላችንን አስተዋጽኦ ይህንን ቪዲዮ ለሌሎች በማድረስ ምን ማድረግ አለብን? የራሳችን አስተዋጽኦ ወይ ደግሞ አጅር ለማግኘት ይህንን መወጣት አለብን። አዳርሱ፣ አጅር ነው። በዚች አንድ ጣትህ የምታደርጋት ሐሰና ምናልባት ከጀሀነም እሳት ወደ ጀነት ልታሸጋግር ትችላለች። ምናልባት ከዚች ዱንያ ፈተና ከዚህ ዱንያ ጭንቀት ወደ ተሻለ ልምታሸጋግርህ ልትሆን ትችላለች። ስለዚህ ኸይር እንስራ፣ ኸይር እንስራ። አላህ ስብሓነ ወተዓላ ኸይር ወዳጆች አድርገን። አዳሉ ዐለል ኸይር፣ ወደ ኸይር የሚያመላክት ሰው፣ ወደ ደግ የሚያመላክት ሰው አላህ ነቢ ስላ ንግ እንግዲህ ያሉት አዳሉ አልኸይር ከፋኢል ወደ ደግ ያመላከተ ሰውና እሱ ባመላከተው መሰረት ሰዎች ያስተካክሉ ሰላታቸውን የሰሩበት ከሆነ አንተ የነሱን አጅር አንተም ታገኛለህ። ልክ እነሱ ስላስተካከሉ አጅር እንደሚያገኙ ሁሉ አንተም፣ አንቺም ታገኛለሽ። ለሌሎች እናዳርስና ኸይሩን ኢንሻአላህ ሱብሓነሁ ወተዓላ ከነሱ ጋር እንቋደስ። አላህ ኸይሩን ይቅጠመን፣ ኸይረኞች ያደርጋችሁ። ወሰላሙ ዐለይኩም ወረሕመቱላህ ወበረካቱ።